አርባአራት አስራ ስድስት ሀምሳ ስድስት ሀያ ስድስት አስራ አንድ አቢሲኒያ አስራ ስድስት ሀምሳ ዘጠና አምስት ስልሳ ሰባት በእነዚህ አካውንቶች የነየት መሳዎች ማስገባት እንችላለን ማለት ነው። ጀዛኩም ላከረ አምስት ደቂቃን ይቀርናል። ለቃሎት አምስት ደቂቃን ሀደም